እሺ፣ ሰላም እንዴት ናችሁ? ጣፍተናል ተጠፋፍተናል። ያው ዛሬ በአዲስ ነገር መጥቻለሁ። እንትን ነው ቪዲዮን እስከመጨረሻው ይዩት። ዛሬ ቤቲ ጂንን እናገኛታለን እና ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ኡ አይ አይ አንደበትህ ይናፍቀኛል፣ ሁለመና ድቅን ይላል ባይኔ። አብረን ሳለን እያሳለፍ ነው ልቤን ተስፋ እየሞላኝ፣ ወሰን አይከልለው ድንበር አያዝበት፣ ቢርቅም ቅርቤ ነው አንተ ያለህበት። ቃልም

ያንተው ነኝ ያንተው ሁሌ በማንም አልቀይረው ርቀት ማይበግረኝ ኦ ፍቅር ልቤ ዙፋኑ ነው እስካይ እስካገኝ በጉጉት ብዘልቅ ትዝ ታስቂ ነው አስብሃለው የት ቃል መጽናኛዬ ተስፋን እየሞላኝ እንዳልዘናጋ ዘናጋ ተነሽጂ ካለኝ እና ለዛሬ ይበቃናል። ሌላ ጊዜ በደንብ እናገኘታለን በሰፊው እና